ሰላም ጤና ይስጥልኝ የተወደዳችሁ የናይል አካዳሚ ቤተሰቦች፣ እንዴት ናቸው? እግዚአብሔር ይመስገን ደህና ነው። በእኛ ያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይውዛልኝ። ይህ ናይል አካዳሚ ነው። የዚህ ቻናል አዲስ የሆናችሁ ላይክ፣ ሸር እንዲሁም ሰብስክራይብ ማድረጋችሁ እንዳይረሳ። ነባር ቤተሰቦቻችን ደግሞ አማርኛ እንዲሁም እንግሊዝኛ መማር ለሚፈልጉ ላይክ እና ሸር እያደረጋችሁ ሁልጊዜም እንደምታደርጉ ትብብራችሁ እንዳይለይኝ ከወዲሁ አሳስባለሁ። አማርኛን በውስጥ መስመር መማር ለምትፈልጉ ደግሞ በቀጥታ በመደወልም ሊሆን ይችላል። በኢሞ፣ በዋትሳፕ፣ በቴሌግራም በማንኛውም የሶሻል ሚዲያ አማራጮች ልታገኙ ትችላላችሁ። እያንዳንዱን ይህን ቪዲዮ ከመጀመሪያው እስከ መጨረሻው ረጋ ብላችሁ ከጀመርኩ እስከምጨረስ ድረስ ለመመልከት ሞክሩ። ረጋ ብለን አብረን እናነባለን። አማርኛ አጫጭር ዓረፍተ ነገሮችና ጥቅሶችን ማንበብና መጻፍ እንዲሁም መለማመድ እንዴት አድርገው እነዚህን እንደምናነባቸው ረጋ ብላችሁ መከታተል ይጠበቅባችኋል። ከዚህ በተጨማሪ ደግሞ እነዚህን አንብባችሁ ከጨረሳችሁ በኋላ ቴሌግራም ግሩፕ አለ፣ ከዛ ላይ ብታስቀምጡልን ስህተታችሁን አርመን የምናሳያችሁ ነው የሚሆነው። ከዚህ በተጨማሪ ቅዳሜና እሁድን ተጠቅመን የእገዛ ትምህርቶችን እየሰጠን ስለምንገኝ የቴሌግራም ግሩፕ አለ፣ እሱን ጆይን በማድረግ ማንኛውም መማር የሚፈልግ ተማሪ ልክ በውስጥ መስመር እንደምናደርገው አድርገን እገዛ እያደረግን ነው የምንገኘው ጓደኞቻችሁን እናንተ ይህን ቪዲዮ የምትመለከቱ ሁሉ ለጓደኞቻችሁ ሸር እያደረጋችሁ ምናልባት መክፈል የማይችሉ ግን መማር የፈለጉ ካሉ በውስጥ መስመር እያገዝነ ነው የምንገኘው። ከዛ በተጨማሪ እንዳልኳችሁ ቅዳሜና እሁድ ሁሌም ቋሚ የሆነ የገዛ ትምህርት ብቻ ነው የሚሰጠው። ከዛ በተጨማሪ ግን በውስጥ መስመር ገብታችሁ መማር ለምትፈልጉ ደግሞ ከሶስት ወር እስከ አራት ወር ባልበለጠ ጊዜ ብቻ አማርኛን አቀላጥፋችሁ እንድትጽፉና እንድታነቡ እያደረግነ ነው የምንገኘው። ዛሬ ይዤላችሁ መጣሁ፣ ደግሞ አጫጭር ዓረፍተ ነገሮች እና እንዲሁም ትምህርት አዘል ጥቅሶችን ነው። እስከ መጨረሻው አብራችሁን ቆዩ። ስኬታማ ስኬታማ ለመሆን ለመሆን የስኬት የስኬት ስኬታማ ለመሆን የስኬት ፍላጎት ፍላጎት ከውድቀት ከውድቀት ፍርሃት ት ፍርሃት የበለጠ የበለጠ መሆን መሆን አለበት አለበት። ስኬታማ ለመሆን የስኬት ፍላጎት ከውድቀት ፍርሃት የበለጠ መሆን አለበት። አንድ ሰው ስኬታማ ለመሆን ከስኬት ፍላጎቱ ከውድቀት ፍርሃቱ የስኬት ፍላጎቱ የበለጠ መሆን አለበት። ያ ማለት ማንኛውም ስኬት በውድቀትና በስኬት መካከል የሚገኝ ነው ውድቀት አንዱ የስኬት አካል መሆኑን ተረድተን ማንኛውም ሰው ከወደቁ አልነሳም ሳይሆን ወድቄ ተነስችም ቢሆን ስኬትን የመጨረሻው ውጤት አድርጌ ውጤታማ አሆናለሁ ብሎ መነሳት እንዳለበት የሚያመላክት ጥቅስ ነው ማለት ነው ከእያ ን ዳ ን ዱ ከእያንዳንዱ ስ ኬ ት ስኬት ጀርባ ጀርባ ብዙ ብዙ ያልተሳካላቸው ያልተሳካላቸው አመታት አመታት አል አሳልፈዋል አሳልፈዋል። ከእያንዳንዱ ስኬት ጀርባ ብዙ ያልተሳካላቸው አመታት አሳልፈዋል። ማንኛውም ሰው ዛሬ ስኬታማ ሆኖ ብታዩት ለብዙ አመታት በውድቀትና በልፋት መካከል አሳልፎ ብዙ አመታትን አልፎ ከዚህ የደረሰበት ስኬት ዛሬ እንደምታዩት ዝም ብሎ የተገኘ አይደለም። ብዙ መስዋዕትነት የተከፈለበት ነው። ብዙ ስቃይ፣ መውደቅ፣ መነሳት ያሳለፉበት ነው። ስለዚህ ማንኛውም ሰው የዛሬ መውደቅ መነሳቱ ለነገ ስኬቱ መሆኑን አውቆ ከወዲሁ ራሱን ማዘጋጀት አለበት። ማንኛውም ሰው ሳይወድቅ ሳይነሳ ዝም ብሎ ስኬት ላይ የደረሰ ሰው ስለሌለ እኛም ወድቀን ተነስተንም ብዙ ህይወት አሳልፈንም ነገ ስኬታችን የምናጠጥምበት እንዲሆን ትዕግስት ያስፈልገናል። ትዕግስት፣ ጽናት፣ ተስፋ ግድ ነው። በማንኛውም ስራ በምንሰራው ስራ ትዕግስት ከሌለን ወደኋላ መመለሳችን አይቀርም። ነገር ግን በትዕግስትና በጽናት ማሳለፍ ከቻልን ከዚህም በላይ የሚመጡ ማንኛውን ፈተናዎችን ለማሳለፍ ዝግጁ እንሆናለን ማለት ነው። ለማሳለፍም ብቻ ሳይሆን መልስ ሰጠን ወደ ጥሩ ነገር እንመልሳቸዋለን። የስኬት የስኬት ልኬት ልኬት ደስታና ደስታና የአምሮ የአእምሮ ሰላም ሰላም ነው። የስኬት ልኬት ደስታና የአእምሮ ሰላም ነው። ብዙዎቻችን ስኬት ስንል ምናስበው ምንድን ነው? በገንዘብ በሀብት ተንበሽብሾ ትልቅ ደረጃ ላይ ደርሶ ሰዎችን ከሰዎች በላይ ሆኖ መታየት ነው። ስኬት ምንለው እሱን ነውኛ። ነገር ግን ስኬት እሱ አይደለም። ስኬት ማለት የአእምሮና የደስታ የሰላም የመጨረሻ ልኬት ማለት ነው። ደስታ፣ የአእምሮ ሰላም፣ ደስተኞች ከሆነ አእምሮችን ሰላም አደረ ማለት ስኬት ላይ ደርሰናል ማለት ነው። በተቃራኒው አብዛኛው ሰው እንደገን ገንዘብ ሲያገኝ፣ ብዙ ነገር ሲያገኝ፣ ደስታና ሰላምን ያጣል። ደስታና ሰላምን ያጣል። ስለዚህ ይሄ ሰው ስኬታማ ሆነ ማለት አይደለም። ምክንያቱም ገንዘብና ሌሎችን የሚፈልጋቸውን ነገሮች ባገኘ ቁጥር ደስታና ሰላሙን እያጣ ከሄደ ይህ ሰውዬ ወይም ይህ ሰው ደስተኛ ሕይወት ካልኖረ ስኬታማ አልሆንም ማለት ነው። ገንዘብ ብቻ ሰውን ስኬታማ ሊያደርግ አይችልም። ፍላጎትም አሟላት ስኬታማ ሊያደርግ አይችልም። ብዙ ነገሮችን አሟልተን እንኳ ደስታና ሰላምን ካጣነ ይህ እንደ ስኬት ሊቆጠር ስለማይችል ቅድሚያ መሰጠት ያለበት ምንድነው? የአእምሮ ደስታና ሰላም መሆን አለበት ማለት ነው። ምኞት ምኞት የስኬት የስኬት ጎዳና ጎዳና ነው። ምኞት የስኬት ጎዳና ነው። ጎዳና ነው። ጽናት ጽናት እርስዎ እርስዎ የ ገቡበት የገቡበት ተሽከርካሪ ተሽከርካሪ ነው። ተሽከርካሪ ነው። ምኞት የስኬት ጎዳና ነው። ጽናት እርስዎ የገቡበት ተሽከርካሪ ነው። መጀመሪያ እኛ በምንይዘው በምንሰራው ስራ ሁሉ ጽናት ሊኖረን ይገባል። ትዕግስት ሊኖረን ይገባል። ከዛ ውጭ ግን ምኞታችን ግን ምንድነው የስኬት ጎዳናችን ነው። ምኞታችን የስኬት ጎዳናችን ነው። ምኞታችን እሆን ስናደርገው ስኬታችን ላይ እንደርሳለን ማለት ነው። ምኞታችን እሆን ስናደርገው ስኬታችን ጋር እንደርሳለን፣ ምክንያቱም ምኞት የስኬት ጎዳና ነው። ጽናታችን ደግሞ ትዕግስትን ይጠይቀናል። ትዕግስት ማለት ነው ትግስት ጽናት ማለት ትግስት ነው። ስለዚህ ትግስት ካለን ከማንኛውም ከምንፈልግበት ነገር የማንደርስበት ነገር አይኖርም ማለት ነው። ቤተሰብ ዛሬ ያየናቸው አጫጭር ዓረፍተ ነገሮች እና እንዲሁም ትምህርት አዘል ጥቅሶች ናቸው። እያንዳንዱን እያነበባችሁ ልትማሩባቸው እና ህይወታችሁ ልትቀይሩበት ይገባል። ለእነዚህ እነዚህ ትምህርቶች ከተመቿችሁ ላይክ እና ሸር እያደረጋችሁ ለሌሎችም መማርና መጻፍ ማንበብ ለሚፈልጉ አዳርሱላቸው። ከዚህ በተጨማሪ በውስጥ መስመር መማር ለምትፈልጉ ደግሞ ከዚህ ጋር በምናስቀምጠው ስልክ በቀጥታ በመደወልም ሊሆን ይችላል። በኢሞ፣ በዋትስአፕ፣ በቴሌግራም፣ በማንኛውም የሶሻል ሚዲያ አማራጮች በተደውሉ ታገኙናላችሁ። አብራችሁን ስለነበራችሁ ከልብ አመሰግናለሁ። በሌላ ክላስ እስከምንገናኝ መልካም ጊዜ ይሆንላችሁ።